ሰላም ሰላም፣ እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል ማለት ነው። እንግዲህ የተለያየ ፕላትፎርም ላይ የምታገኘው ይህን ቪዲዮ ዩቲዩብ ላይ ካገኛችሁት ሰብስክራይብ ማድረግ እንዳትረሱ፣ አዲስ ከሆናችሁ ለእኔ ቻናል ሰብስክራይብ ማድረግ እንዳትረሱ። ያው የተለያዩ የጤና ነገሮች፣ ጤና ነክ የሆኑ ቪዲዮችን መረጃዎችን ለማግኘት ከእኔ ቻናል ጋር ተወዳጁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ከወደዳችሁት ደግሞ ለሌላ ዘመድ ወዳጆቻችሁ ሼር እንድታደረጉ ትጋብዛችኋለሁ። ዛሬ አዲስ መረጃ ይዤላቸው የመጣሁት እንግዲህ ብዙ ሰዎችን የሚያሳስበው እንዲሁም ደግሞ ብዙዎቻችንን እያሳሰበ ያለው የኦቤሲቲ ወይም ደግሞ የክብደት መጨመር ምክንያት ከሆኑት አንዱ አንዱና ዋነኛው ነገር ምግብ ነው እና የምግብ ነክ ነገሮችን ማስተካከል ኒውትሪሽን፣ እንደዚህ በጣም ሆት ቶፒክ ነው ወይም ደግሞ በጣም የሚወራበት ጉዳይ ነው እና ምንድነው፣ እየሰማሁት ያነበብኩት አንድ መረጃ ነበር እና አሜሪካ ሀገር ያሉት ተመራማሪዎች ምን አገኙ? ምን የሆነ ፍንጭ አገኙ? ምንድነው ይሄ ፍንጭ? የምግብ ዘይት እንግዲህ የአኩሪ አተር የሚባል የምግብ ዘይት አለ። እንግዲህ የአኩሪ አተር ጋር የሚገኝ የምግብ ዘይት ጤናማ ነው ተብሎ ነው ማርኬት የሚደረገው የሚሸጠው እንትን የሚለውም እና ከአኩሪ አተር የሚገኝ አንድ ያለ ንጥረ ነገር ክብደትን እንደሚያመጣ ፍንጭ እንደተገኘ ነው ያገኙት። ምንድነው ያደረጉት? ያው ይሄንን ሪሰርች የሰሩት አይጥ ላይ ነው። አይጥ ላይ ስለሚሰራ ማለት ነው ምንድነው እዚህ ውስጥ ያለው የፋቲ አሲድ አይነት ፕሮሰስ ተደርጎ የሚቀየረው የሚቀየረው ፋቲ አሲድ ወደ ሌላ የሚቀየረው ወደ የሚቀየርበት ሞለኪውል አለ እንግዲህ እሱ ሞለኪውል ሰውነታችን ውስጥ ውፍረት እንደሚያመጣ ነው ያገኙት። ምንድን ነው ሁለት የተለያዩ ግሩፕ ኦፍ አይጦችን አመጡና ይሄንን አኩሪ አተር ዘይቱን የሚጠቀሙ ወይም ሰውነታቸው የሚጠቀመ እና ሰውነታቸው ማይጠቀመውን መተው አደረጉ። ካደረጉ በኋላ ሰውነታቸው የሚጠቀሙት አይጦች ጀነቲካሊ ሞዲፋይድ ናቸው። ማይጠቀሙት ያልኳቸው እና እነሱ አይጦች አልወፈሩም። እነዚህ ደግሞ ወፈሩ፣ ወይም ደግሞ ኦቤሲቲ ክብደታቸው ጨመረ ማለት ነው። ስለዚህ እንግዲህ ይሄ ምንድነው? ከባድ የሚያደርገው ነገር ምንድነው? ሶያቢን ወይም ደግሞ የአኩሪ አተር ዘይት አሜሪካ ላይ፣ ዓለም ላይ በጣም በከፍተኛ ደረጃ ጥቅም ላይ የሚውሉ ጤነኛ ናቸው ተብሎ ሌብል የተደረገ ወይም የተለጠፈባቸው ጤነኛ ጤና ሄልዚ ናቸው ጤናማ ናቸው ተብሎ የሚታወቁ የዘይት አይነቶች ናቸው። ከእህል የሚገኙ ዘይት እንትኖች ናቸው እና ይሄ እንግዲህ ኦቤሲቲ ለኦቤሲቲ ያጋልጣል ወይም ደግሞ ለክብደት መጨመር ያጋልጣል የሚባል ከሆነ በጣም ትልቅ ለውጥ ነው የሚመጣው እና ስለዚህ ይህንን ዜናን ይዤላችሁ የመጣሁት እና ያው አንዳንድ ሁሉ ነገር የሚጀምረው ከጥናት ነው፣ ከጥናትና ከምርምር ነው፣ ከጥያቄ ነው። ጥናትና ምርምር ይሆናል እሱ ደግሞ በደንብ በመረጃዎች ይደገፋል። ዜና ፖሊሲ ይሆናል ማለት ነው። ስለዚህ ይህን ነገር ይዤ እመጥቻለሁ። እንግዲህ በጣም ያስገረመኝና ትንሽ ተለቅ ያለ ቶፒክ ስለሆነ ይዤላችሁ የመጣሁት እንግዲህ። ሌሎች የጤና ነክ ዜናዎችን ይዤላችሁ እመጣለሁ። ነገር ግን ሰብስክራይብ ማድረጋችሁ እንዳትረሱ፣ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ከወደዳችሁ ላይክ አድርጉት። ለሰው ሼር የምታደርጉት ከሆነ ሼር አድርጉት፣ እና ደግሞ እንደዚህ አስተካክል የምትሉት ነገር ካለ ወይ መስራት እንድሰራ የምፈለጉት ነገር ካለ ትንበሉ ላይ ኮሜንት ላይ ያሳውቁኝ። አመሰግናለሁ።